ሰላም ሰላም ሰላም ሰላም፣ እንዴት ናችሁ? ደህና የተከበራችሁ በመላ ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን፣ ቻንሜት ሰዎች እንዴት ናቸው? ደህና ናቸው ወይ? ሁሉ ሰላም ሁሉ መልካም እኔ ጋር፣ ሁሉ ሰላም ሁሉ መልካም እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረጉኝ ቪዲዮ ስጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ እየደውል ምልክቷን በመጫት ቤተሰብ ሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ ዛሬም እንደተለመደው እንግዲህ እነ ጽጌሻን ይዤላችሁ ወደ እናንተ ከች ብያለሁ። እሱም እንግዲህ ኤፍሱን ኤፍሱን አዲስ ቻናል ተከፍቶላታል አይገርማችሁም? አዲስ ቻናል ተከፈተላት ማለት ነው። እና ተከፍቶላትም እንግዲህ ልጁን ለማስወረድ እንደወሰነች መጣ ለዳኒ ነገረችው ማለት ነው። ዳኒም እንደምታዩት በጣም ደሙ ፈልቶና ተንተክትኮ እንዴት ይሄን ልታደርጊ ትችያለሽ? አሳይሻለሁ እያለ ሲዝትባት ነበረ። ያያችሁት እንግዲህ ምክንያቱም ልጁ የጋራችን ነው። መብትም ያለን የጋራ ነው። አንቺ ብቻሽን የመወሰን መብት የለሽም፣ ነው ብቻሽን የመወሰን መብት የለሽም። እኔ እናም ዳኒ አንቺ ብቻ መብት የለሽም እያለ ሲከራከራት ነበር። ግን በሚገርም ሁኔታ ልጅቷ መጀመሪያ ከማስወረዷ በፊት ልጅ እንዳለ እና እንደሌለ መታወቅ አለበት ዳኒ ዳኒ ሞኛትሁን፣ በኋላ አንተ ላይ ሰበብ ለመፍጠር ነው። ታመምኩ፣ ተፈለጥኩ፣ ተቆረጥኩ ብላ ሰበብ ልታበዛ እናንተ ነው ወደ እስር ቤት ማስገባት ስለፈለገች ነው። ስለዚህ ጥንቃቄ ልትወስድ ይገባል ዳኔ። ምክንያቱም መጀመሪያውንም እኛ ነግረናሃል። ሁልጊዜ ቲክቶክ በገባህ ቁጥር እኛ እንናገራለን፣ ግን አንተ ልሰማን ፈቃደኛ አይደለም። በደፈናው ማመን እፈልግሃል፣ ያ ደግሞ ይጎዳሃል እያልኩ ነው ያለሁት ወንድሜ። ቶሎ ብለህ መጀመሪያ ይህን ከመፈጸመው በፊት አስመርምራት። መጀመሪያ ውሸት ነው። ወደ ጽጌ እንዳደላ ሲገባት ነው አሁን ይህን እያደረገች ያለችው። ሲጀመር ሁለት መርጣ ሁለት ጋር መሆን አትችልም። የማይታሰብ ነገር ነው። ስለዚህ ስላላረገዘች ነው ይህን እያደረገች ያለችው። አለቀ። መንቃት አለብህ ዳኒሻው። የወንድሜ ምነው እንቅልፍ ወስዷል። ተኝተሃል እኮ። ኧረ ተንቀሳቀስ ተነስ እንዴ እኛ ከመጀመሪያውም እኮ ነገር አላረገዘችም። ወስደህ አስመርምራት ብንልህ አንተ ዓይኔን ግንባር ያድርገው አልክ። ጽጌን ማጣት አልፈልግም፣ ልጄን ማጣት አልፈልግም። እሷም ዛሬ ተናግሯለች፣ ወደ እሷ የሄድከው ልጅ ፍለጋ ነው። የነሄሉ ነገር እዚህ ጋር መጣ። የነሄሉም የነዚህም ታሪክ አንድ አይነት ነው። አይገርማችሁም? አንድ አይነት ልዩነቱ ዳኒ ወደዚህ ነገር የገባው ተገዶ ነው። ወደዚችኛ ህይወት ማለት ነው። አንደኛ ጽጌን በቀይ ጽጌን ልንትን ለማለት እሷን ለመሞከር ታረገዋለች ብሎ ለመሞከር ነበር። ልጅቷ ደግሞ እናቴ ድሮ የምትፈልገው ነበር ጥብቅ አለችላት። ጥራታቸው ጥብቅ የሆነ ጥብቅ ሀሳብ አንሳት ቀይርቶ ለትጣበቀችበት እና አጓጉል ነገር ተፈጠረ። ብራምባር ሰበረ። ሁለት ብራምባር ሰበረ ዳኒ አያችሁ። ስለዚህ ያ ነው ችግሩና ሁለት ሰውን ይዘን መሄድ ስለማትችል መወሰን ስላለብን ሰበብ ሳትሆንብህ ቶሎ አስመርምራት። ከዛ በኋላ መላቀቂያ መገላገያ ይሆንሃል ማለት ነው። አንተ ዞረ ዞረ ከጽጌ ስለማታልፍ ጽጌሻ፣ የኔ ጀግና፣ የኔ ቅምጥል፣ የኔ ቀበጥ፣ የሴት ተምሳሌት እኮ ናት ጽጌሻ። እኮ እንደ ጽጌሻ ማንም እኮ አያክላትም። የምር በአራት ዓመት እድሜ ውስጥ እግዚአብሔር እየረዳት የት እንደደረሰች ተመልከቱ ተመልከቱ ደግሞ አላቸው። አንዳንዶች ከአራት ዓመት በፊት ጽጌም እሱም ሆነው እየቀረጹትን እያመጣችሁ ከአራት ከአምስት ዓመት በፊት እየፖሰታችሁ ምንም የሚያሸማቅቅ ነገር የላቸውም። ሁላችንም አመዳም፣ ዱቄታም፣ ቡያም፣ ቡልቡላም ነበርን። ሚዲያ ስንወጣ ከመጀመሪያው ማለት ነው ምን የሚታወቅ ነገር ነው የሚቀረጸው? በኳሊቲ ስልክ አይደለም። ማንም ሰው ሲጀምር ከዜሮ ነው የሚነሳው። ደና ስልክ የለም፣ ደና ካሜራማን የለም ምናምን፣ በራሳችሁ የምትቀርጹት ምናምን። አዲስ ሲገባ ሁሉም ሰው እንደዛ ነው። ስለዚህ የምታሽቃብቱት ነገር የለም። እንደውም እናንተ ባላችሁበት ለቆሞች ለራሳችሁ ዘኑ። እነሱ ለውጥ ላይ ናቸው። ደግሞ ሰው ሆኖ ደግሞ ማይለወጥ የማይሻሻል የለም። ሁሉም ዩቲዩበሮችም ሆነ ማንም ሰው ሰው በራሱ አምና የነበረውን ነገር ዘንድሮ አይደግመውም። እያነቃቸው ነው እየነገርኳቸው ያሉት አይደግሞም። ስለዚህ እኝኝ ማለት ስለ አያዋጣም፣ እና ልጆችን ተፋቷቸው መብታቸው ነው። አመድ የሚመሰሉ ዱቄት የሚመሰሉ ተሽለው አሳይተዋቸዋል። ኦኬ አሳይተዋቸዋል። እና ሙድ ቤተሰቦች እንግዲህ ወደኋላ ትዝ ብሎ ይሄ ቪዲዮ በመካከል ና፣ ዳኒሻ ይሄ ነገር በጊዜና በሰዓቱ ቶሎ ብለህ ፈርና ቦታ ማስያዝ አለብህ። ምክንያቱም ሰበብ ልታደረግ ይፈልጋ ነው፣ አንተ ልጅም ስለሌለ ማለት ነው ከህይወታችሁ በቃ መውጣት ስለማትችል ሰበብ አንተ ማሰሪያ ስለፈለገች ስለሆነ ማስመርመር አለብህ። ዳኔትን ጥቀን ነው የምነግርህ። መጥቼ ጉሮሬ ሲደርቅ ላይ ብለው በየቀኑ ነው የምናገረው አይደለ? ግን ልትሰማኝ ፈቃደኛለሁ። ምንድን ነው ያደነዝዝህ? ንቃ ንቃ ንቃ ወንድምየው ንቃ። እና ወደ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሌላው ነገር ጽግሻ ጽግሻን እንግዲህ ጓደኞቿ ፏ ብትን አድርገው ደስ በሚል ሁኔታ ተቀብለዋታል። ኦኬ ተቀብለዋታል። ፕሮግራማ እንግዲህ የእንትኑን ምንድነው ስሙ የውድድር ዋንድን ጨርሳ ስትመጣ የነበረውን ነገር ወደ እኛ የተወሰነ እንግዲህ ፕሮግራሙን። በነገራችን ላይ ላይቡን ባለማየቴ በጣም ተናድጅ ያለው፣ ምክንያቱም ረጅም ሰዓት ጠብቄ ነበረ። ረጅም ሰዓት ጠብቄ ውት ሲጠፋብኝ ነው እንትን ያልኩትኝ እና እሱን ነገር እንትን ማለት ማየት ነበረብኝ። ቲክቶክ እንዳየታችሁኝ ብዬ አስባለሁ ብዙ ማስታወቂያ ሰርቼ ምናምን ምናምን ነበረ፣ ግን በሚያሳዝን ሁኔታ አልገጠመኝም። ምድል ሆኖ አልፎኛል። ዘግቶ ተለቆ ይሁን እኔ ፔጁን ተሳስቼ ይሁን ፈጣሪ ወቀውን። ደስ የሚል ፕሮግራም እንደነበረም ጽግሻ እየተናገረች ነበረ ከአምስት መቶ ተዋንያን እንግዲህ በስሟም ጌታዬ ደረጃ ይዞ መውጣት ማለት በጣም የሚገርም የትወና ብቃት እንዳላት ያሳያል። በተለይ ከውጭ አለም ተዋንያዎች ጋር አስባችሁታል። በጣም አክትረሶች አሉ፣ በጣም ተዋናዮች እና ከነሱ ጋር ሆነ ተደምራ ደረጃ ይዘ መውጣቷ በራሱ የሚደነቅ የሚያስደንቅ ነገር ነው ያላት ስ ስነግራችሁ እና ይሄ ሁሉ ታለንቷ ገና ወደፊት ከዚህ በላይ በፊልሙ አለም በደንብ በደንብ የምሰራበት ነገር ይኖራል ብዬ አስባለሁ። ጽንግሻ የኔም እንግዲህ ስመጣ አንድ ፊልም የምታሳትፍኝ ይመስለኛል። ይሄ መገላለጥ መገነጣጠል የሌለው ማለት ነው። አንቺ አንድ ፊልም ካዘጋጀሽ በእርግጠኝነት እሳተፋለሁ። ሰራተኛም ቢሆን አድርገሽ ታሳተፊኛለሽ። ሰራተኛ ጎስቆል ያለች አላለች ይመቸኛል። አለባበሷ ምናምን ቀሚሱ ምኑን ጎተት ጎተት ስለሆነ እንደዚህ አይነት ካራክተር እሰራለሁ ወይ እናት ሆኜ ብቻ ይሆን አላውቅም። ጎስቋላ ሰው ሆነ ብትሰጪኝ ይመቸኛል። የት ሞልቃ እንኳን ራቁት ወይ ትሄዳለች ወይ የተበጣጠሰ ሰብሰለያ ደግሞ አይመቸኝም። እኔ በፊልም አለም ላይ ማክዳ ነው ማክቤል ማክዳ ሳትሆን ወይኔ የሆነች ደስ የምትል ይል ቀሚስ ለባሿ የሚል እንትን ናት ነው። በጣም ቆንጆ እየፊቷ ቆንጆ ጸጉሯ ሲያምር ቀሚስ በህይወቷ ሱሪ ለብሳ ማታ አርቲስት ማለት ነው። ማናት ጥሩልኝ። እንደ እሷ እንደ እሷ አርቲስት በሆን ደስ ይል ነበር ድሮ። አሁን ግን ሳዩ ሳዩ ብዙ ነገሮች ወጣ ወጣ እያሉ ስለሆኑ እያስጠላኝ እያስጠላኝ መጣ መጣ በራሴ ጊዜ በራሴ ጊዜ ማለት ነው ውድ ቤተሰቦች ለማንኛውም የጽጌሻ ውድድር ደረጃ ይዛ ወደ ቤት ስለመጣች እውነት ለመናገር በጣም ደስ ያለኝ። ይገባሻል፣ ኔ ጉድ ይገባሻል፣ ከዚህም በላይ ለአንቺ ይገባሻል። ምክንያቱም ጠንካራ ስለሆንሽ፣ ጎበዝ ስለሆንሽ፣ እየተሻሻልሽ እየተለወጥሽ እያሳየሽን ስለሆነ ነው። የጠንካራ ሴትን በጣም ነው የማበረታታው እና ሴት ልጅ ጠንካራ ስትሆን ለእናንተ አሪያ የምትሆነው ነገር ስላላት እኔም ጽጌ ላይ የማየው ነገር ስላለ ጠንክራ የምትሰራ ልጅ ታታሪ ልጅ ስለሆነች በጣም ነው የምወዳት ከልቤ ማለት ነው። ስለዚህ እናንተም አበረታቷት፣ ከዚህ በላይ ከፍ እንድትል እናድርጋት እላለሁ። ቤተሰቦች፣ ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ተንቀሳቀሱ። አምስት ስድስት፣ እስኪ ዛሬ አስራ አምስት ሺህ ሙሉት ሙሉት። እስኪ ስማ፣ ቁጭ አላችሁ እኮ ባላችሁበት። ምን ጉድ ነው! ኧረ ተንቀሳቀሱ። ወዳችኋለሁ። መልካም ጊዜ። ባይ ባይ። ቻው ቻው።